ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የግንቦት 12 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቂሊንጦ እስር ቤት ውስጥ የተደቀነብንን አደጋ መላው ሕዝባችን እንዲያውቅልን እንፈልጋለን ሲሉ እስረኞቹ ገልጸዋል። ብልጽግና ጠላቶቼ ተደራጅተው በትጥቅ ትግልና በአመፅ ሊቀሙኝ ነው ሲል በሰነድ የተደገፈ አስተያየት ሰጥቷል። ሰነዱም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 የማረሚያ ቤቱ ከሚፈጽምብን በርካታና የተለመዱ አስተዳደራዊ አካላዊና ስነ ልቦናዊ ጥቃት በተጨማሪ የፌዴራል ፖሊስ የኮማንዶ የአዲስ አበባ ልዩ ኃይል የመከላከያ ኮማንዶ ከፌዴራል ፖሊስ የወንጀል ምርመራና አቃቤ ሕግ ጋር በመቀናጀት ተከታታይ የህልውና ስጋት የሚደቅኑ ግፎችና የሰብአዊ መብት ጥሰቶችን እየፈጸምብን ይገኛል። በትናንትናው እለት የፌዴራልና የመከላከያ ኮማንዶ ወታደሮች ከማረሚያ ቤቱ ፖሊስ ጋር በመቀናጀት ከሌሊቱ አስር ሰዓት ላይ ዞን አምስት ተብሎና እነ አቶ ዮሐንስ ቧያሌው፣ ክርስቲያን ታደለ፣ አብዱራህማን አሊ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 ሊፈጸምብን እንደሚችል መላው ህዝባችን እንዲያውቅልን እንሻለን ሲሉ ገልጸዋል። ብልጽግና ጠላቶች ተደራጅተው በትጥቅ ትግልና በአመጽ ሊቀሙኝ ነው ሲል በሰነድ የተደገፈ አስተያየት ሰጠ። የብልጽግናው አገዛዝ በየደረጃው ያሉ አመራሮችን ያግዝልኛል በሚል የጠላት አዲሱ የትግል ስልትና የመመከቻ አቅጣጫ በሚል ርዕስ ሰነድ አዘጋጅቷል። ይህ ሰነድ መግቢያን ጨምሮ አምስት ክፍሎች ያሉት ሲሆን የተዘጋጀውም በብልጽግና ፓርቲ ዋና ጽሕፈት ቤት ነው። ሰነዱ በመግቢያው ላይ የብልጽግናው አገዛዝ በተለያዩ መስኮች አመርቂ ውጤቶችን ማስገንዘቡን ያነሳል። እነዚህ የብልጽግና የመርቂ ውጤቶችን ሀገሬው የሚረዳቸው ኢትዮጵያውያን ላለፉት ሰባት ዓመታት በጦርነት በማገድ በኑሮ ውድነት ማመዝ ሀያ ሚሊዮኑን የማህበረሰብ ክፍል ማስራብ በሚሊዮን የሚቆጠረውን ከቤት ንብረቱ ማፈናቀል ወጣቱን ከትምህርት ቤት እያፈሱ ለማያልቅ ጦርነት መጋበዝ በሚል መሆኑም ሀቅ ነው። ብልጽግና በሰነዱ ይቀጥልና ጠላት የስካውኑ አካሄዱና መከራዎቹ የሚፈለገውን ውጤት ስላላስገኙለት የስልት ለውጥ የማድረግ የጠላቴ ጠላት ወዳጄ ነው በሚል የመሰባሰብና የመቀናጀት እንዲሁም በአፍራሽ ተግባራት ላይ የመተባበር አዝማሚያ በስፋት እየታየ ነው ይላል። ከእነዚህ የጠላት ጥረቶች መካከል አንዱ ፖለቲካዊ ይዘት ያለው ማህበራዊ ንቅናቄ እየሰፋ መምጣቱ ነው። እነዚህ ንቅናቄዎች በመጀመሪያ የሙያ፣ የሃይማኖት ወይም የሲቪክ ጉዳዮች ሽፋን አንድ ይዘው የሚነሱ ቢሆንም በመሰረቱ የመንግስትን ስልጣን ለማዳከም፣ የህዝብን እምነት ለመሸርሸር እና የህጋዊነት ቀውስ ለመፍጠር በሚያስችል ስልታዊ መንገድ የተቀየሱ ናቸው ሲል ይቀጥላል። በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር አላማቸውን ማሳካት ያልቻሉ የፖለቲካ ኃይሎች ቅሬታ አላቸው ብለው ያሰቧቸውን የህብረተሰብ ክፍሎችና ባለሙያዎች፣ ማህበራት፣ ተማሪዎችና የሃይማኖት ተቋማትን በመሳሰሉ የተደራጁ የህብረተሰብ ክፍሎችን በመጠቀም ህዝባዊ አመጽ ለማስነሳት እየሞከሩ ነው ሲልም ይገልጻል። በዚህም ህዝባዊ አመጽ ለማስነሳት የተለያዩ ማህበራዊ ንቅናቄዎችን ጀምሯል። እስካሁን ባለው ሁኔታ ጎልቶ የታየው የጤና ባለሙያዎች እንቅስቃሴ ነው። እንደዚህ አይነት አሉታዊ ንቅናቄዎች ብዙውን ጊዜ ህጋዊ የሆኑ ቅሬታዎችን በመጠቀም በማህበራዊ ሚዲያ የተሳሳቱ መረጃዎችን በማሰራጨትና በዜጎችና በመንግስት መካከል ጥላቻን በመፍጠር ይታወቃሉ። ስለሆነም እንደዚህ አይነት ሁኔታዎችን ሳንንቅ ተገቢው መከላከልና ቁጥጥር ልናደርግበት ይገባል ሲል የስጋቱን ጥግ በሰነዱ ላይ አስፍሯል። ለዚህም የተቀናጀ ስራ መስራት እንዳለባቸው አመራሮቹን አስጠንቅቋል። በትጥቅ ትግል መንግስትን ሊጥሉ ያልቻሉ አካላት የትግል ስልት አድርገው በመንግስት ውስጥ በሚኖር ክፍተት በህዝብ ኃይል መንግስትን ወደ መጣል ስሌት ተቀይሯል በሚልም ተነስቷል። በአመፁም የመንግስትን ህዝባዊ መሰረት በማዳከም ህዝባዊ ድጋፋቸውን ለማጠናከር የታለመ ነው። የውጭ ጠላቶቻችን ቀጥተኛ ጦርነትን ከመክፈት ይልቅ ነባራዊ የቴክኖሎጂ ለውጥና አቅምን መጠቀምን መርጠዋል በማለትም ያብራራል። እንዲሁም ጠላት ያላቸው አካላት ውስጣዊ መከፋፈልንና ባንዳዎችን በመጠቀም የሚደረግ አስሜትሪክ ጦርነት የተሻለ አማራጭ ነው ማለታቸውንም ያነሳል። መንግስት የህዝብን ድጋፍና ቅቡልነት ሲያጣ ተቋማቱ ቅቡልነታቸው ይሸረሸራል፣ በዚህም ኃይልን በብቸኝነት የመጠቀም የመንግስት መብት ጥያቄ ውስጥ ይገባል የሚል ስሌት ይዘዋል ሚላል። በቅርቡ በኢትዮጵያ የጤና ባለሙያዎች ዘንድ የሚታየው እንቅስቃሴ በዋናነት ከጠላት የስልት ለውጥ ጋር የተገናኘ የፖለቲካ አጀንዳ ነው የሚል እምነቱንም ብልጽግና በሰነዱ ላይ አስፍሯል። ይህን እንቅስቃሴ በቅርበት ስንመለከት የፖለቲካዊ አጀንዳና የሌሎች አካላት ተጽዕኖ ያለበት በርካታ ማሳያዎች አሉ የሚለው የብልጽግና ሰነድ በተለያዩ ስልቶች እኩይ ዓላማቸውን ማሳካት ያልቻሉ የፖለቲካ አካላት የጤና ባለሙያዎችን ትክክለኛ ጥያቄዎች መነሻ በማድረግና ሌሎች አግባብነት የሌላቸውን በመጨመር መንግስትን ለማጨናነቅና የራሳቸውን ፖለቲካ ዓላማ ለማሳካት እየሞከሩ ይገኛሉ ሲልም አንስቷል። ብልጽግና ከተወሰኑ እንቅስቃሴዎች ውጪ የሀኪሞች አድማ አልተሳካም የሚል እምነት እንዳለውና ጠላት ያላቸው አካላት ግን እቅዳቸውን በማስፋት ሌሎች እንቅስቃሴዎችን ጭምር እያደረጉ መሆኑን ገልጸዋል። አገር እያፈረሰ ያለው አገዛዝ አፍራሽ አካላት ሲል የሚጠራቸው አካላት የራሳቸውን እኩይ ዓላማ ለማስፈጸምና የአገሪቱን ሰላምና መረጋጋት ለማደፍረስ የተለያዩ ስልቶችን ሊጠቀሙ ይችላሉ የሚል ስጋቱን አንስቷል። ከእነዚህ ስልቶች መካከል ዋነኛው ህዝባዊ አመፅንና የትጥቅ ትግልን በአንድ ላይ አቀናጅቶ በመጠቀም ነው ያለው ሰነዱ። ይህም ሁለቱንም የትግል ስልቶች አቀናጅቶ በመጠቀም የመንግስትን ኃይል በማዳከምና አለመረጋጋትን በመፍጠር የራሳቸውን አላማ ለማሳካት የሚደረግ ጥረት ነው። ለዚህ እንዲረዳቸው አፍራሽ አካላት ብልጽግናን በብሔር በሃይማኖትና በአካባቢ በመከፋፈል የውስጥ ፓርቲ አንድነታችንን ለመናድ ይሰራሉ ሲል እያደረገ ያለውን የዘረኝነት አካሄድ የተረዳ የሚመስል አመክንዮ ሰጥቷል። ሌላው አፍራሽ አካላት ሊጠቀሙበት የሚችሉት ስልት መጠጋጋት ኃይል ማሰባሰብና በተግባር ማቀናጀት ነው ሲል ይቀናጁብኛል የሚል ፍርሃቱን አስፍረዋል። በቅርቡ እናት ፓርቲ መኢያድ፣ ኢህአፓና የሆናዊ ንቅናቄ ፓርቲ በጋራ መንግስት ለመጪው ምርጫ ሰላማዊ የውድድር ሜዳ እንዲፈጠር በሚል ያወጡት መግለጫ ሰላማዊ እንቅስቃሴ የለም በሚል እኛን የሚያሳጣ የእንቅስቃሴው አካል ነው ሲል ፓርቲው በይፋ ፈርጀዋል። ሰነዱ ይቀጥልና እንደ ፓርቲ ልንከተላቸው የሚገቡ አቅጣጫዎች እንደ ብልጽግና ፓርቲ የመሃል ዘመን ወጥ መድን ለመሻገር በሙሉ ኃይላችን መረባረብ ይኖርብናል ይላል። በተጨማሪም የውስጣችንን አንድነት በማጠናከር ከውስጥ የሚመጡ ሰርጎ ገቦችን መከላከል ይኖርብናል ብለዋል። በተጨማሪም በየአካባቢው ያለውን እንቅስቃሴ በንቃት መከታተልና ወቅታዊ መረጃዎችን መሰብሰብ ይኖርብናል የሚለው ሰነዱ ይህም ሊፈጠሩ የሚችሉ ችግሮችን አስቀድሞ ለመከላከል ያስችለናል ሲል፣ አፈሳው፣ እስሩ፣ ግድያውና እንግልቱ ተባብሶ እንደሚቀጥልም ጠቁመዋል። በተጨማሪም የጤና ባለሙያዎች እንቅስቃሴ እንደ አንድ የማስጠንቀቂያ ምልክት ተደርጎ ሊታይ የሚገባው የፖለቲካ ጉዳይ ነው ብለዋል። የጤና ባለሙያዎች ጥያቄዎች አመላለስን እንደ መልካም አጋጣሚ በመጠቀም ሌሎች የህብረተሰብ ክፍሎችንም ተመሳሳይ እርምጃ እንዲወስዱ ለማነሳሳት እየተዘጋጁ ይገኛሉ ይላል ሰነዱ። በጥቅሉ ላለፉት ዓመታት ህዝብን ሲጨፈጭፍ፣ ሲያሳድድ፣ በጦርነትና በኑሮ ውድነት ሲያምስ የኖረው ብልጽግና አሁን ላይ በየአቅጣጫው የተነሳበትን ተቃውሞና ትግል መቋቋም እንዳልቻለ የጠቆመበት ሰነድ ነው። ሆኖም በዚህ ሰነድ ብልጽግና ጠላት እያለ የገለጻቸው አካላት እነማን እንደሆኑ በግልጽ አላሳወቀም። ነገር ግን በየአቅጣጫው ጠላት ብዙ ነውና ጠላት የሚለው በጥቅሉ የኢትዮጵያን ህዝብ ጭምር ሊሆን ይችላል የሚል አስተያየት የሚሰጡ አሉ። በድሬዳዋ የሚገኘው ቤተ መንግስት ለሆቴልነት መሸጡ ተሰማ። ድሬዳዋ ከተማ ውስጥ ከዚራ ተብሎ በሚጠራው አካባቢ የሚገኘው ቤተ መንግስት ከፍታማ ቦታ ላይ ያረፈ በመሆኑ ከተማዋን ለመቆጣጠር እንዲያመች ታስቦ የተሰራ እንደሆነ ይነገራል። መሰረት ሚዲያ ከድሬዳዋ ደረሰኝ ባለው መረጃ መሰረት ደግሞ የቤተ መንግስት ወይም በሌላ አጠራሩ የሰላም አዳራሽ የሚባለው ህንፃ ኒው ሌቭል ለሚባል ሆቴል ተሰጥቶ ወደ ሆቴልነት እንዲቀየር ተወስኗል። ውሳኔው ጠቅላይ ሚኒስትር አብይ አህመድ ድሬዳዋን የዛሬ ወር ገደማ ከጎበኙ በኋላ በእርሳቸው ትዕዛዝ የመጣ መሆኑም ታውቋል። በቤተ መንግስቱ ውስጥ የሚገኙ ቁሳዊ ንብረቶች ዳዊት አረጋውያን ለተባለ አረጋውያንን ለሚንከባከብ ተቋም እንደተሰጠና ቅርስ የሚባሉት ደግሞ በአንድ ክፍል ተሰብስበው ተቀምጠው እንደሚገኙ ታውቋል። ቅርሶቹ ተሰብስበው አዲስ አበባ ወዳሉ ሙዚየሞች ተልከው ቋሚ መቀመጫቸው አዲስ አበባ እንደሚሆን ታውቋል። በቤተ ውስጥ የሚሰሩ ሰራተኞችን ቀነገደብ ገደብ ተሰጥቷቸው ከስራ እንዲለቁ እየተደረጉ ይገኛል። የሚሆነው ባለፈው ወር ጠቅላይ ሚኒስትሩ ቤተ ጎብኝተው ከተመለሱ በኋላ ነው ያለው የከተማው የመረጃ ምንጭ። ለኒው ሌቪል ሆቴል በምን አግባብ ወይም ጨረታ እንደተሰጠ እንደማያውቁ ተናግረዋል። ቤተ መንግስቱ በአረቦች የቤት አሰራር ዲዛይን የአጼ ኃይለ አባት በሆኑት በራስ መኮንን እንደተሰራ ይነገራል። ሆኖም ይህ ቤተ መንግስት በአፄ ኃይለ ሥላሴ ዘመነ መንግስት በ1955 ዓ ምት ወደ ላይ አንድ የከፍታ ጭማሪና የግንብ አጥር እንደተገነባ መረጃዎች ይጠቁማሉ። በ1960 ዓ ም አጼ ኃይለ ሥላሴ ቤተ መንግስቱን በጎበኙበት ጊዜ የሰላም አዳራሽ ብለው እንደሰየሙትና አፄውም የዝናብ ወራቶችን በመተው ከአዲስ አበባ ወደ ድሬዷ ለረፍት በመምጣት በቤተ መንግስቱ ጊዜያቸውን ያሳልፉ እንደነበር ታሪክ ያስረዳል። በቤተመንግስት መንግስት አስተዳደር ስር ለረጅም ጊዜ የቆየው ህንፃው ከፍተኛ የመንግስት ባለስልጣናት ወደ ድሬዳዋ ከተማ ሲመጡ ብቻ እንደ ማረፊያ ሆኖ ሲያገለግል ቆይቷል። በቅርብ ዓመታትም በአንድ ኢጣሊያን ኮንትራክተር ሙሉ እድሳት ተደርጎለት ነበር። ወታደራዊ ማሰልጠኛ የገቡ ሰባት የኦሮሚያ ክልል አመራሮች መሞታቸው ተሰማ። በኦሮሚያ ክልል በቅርቡ ለመሠረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ሕይወት ማለፉ ተሰምተዋል። አብዛኛዎቹ ሟቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱት ምንጮች የሟቾችን ቤተሰቦች አስከሬኖችን እንደተረከቡ ምንጮቹ ገልጸዋል ምንጮቹ ሟቾቹ አመራሮች ከየትኛውም ዞን ወረዳ ወይም ቀበሌ እንደሆኑ ግን ለጊዜው እንዳላጣሩ ነግረውኛል ስትል ዋዜማ ራዲዮ ዘግባለች ወደ ማሰልጠኛ የገቡ አመራሮች ከ17 ሺ በላይ እንደሆኑና 200 ያህሉ ከካምፑ አምልጠው እንደጠፉ ምንጮች ጠቁመዋል ማሰልጠኛው የሚገኝበት አካባቢ ሞቃታማ የመሰረታዊ የውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብ አነስተኛ እንደሆነም ምንጮች ጠቁመዋል። ለ45 ቀናት የታሰበው ስልጠና በሰዎች ሕይወት መጥፋት ሳቢያ በአንድ ወር ውስጥ ማለትም ግንቦት 21 እንዲጠናቀቅ ተወስኗል። አብይ አህመድ አምባገነን አገዛዙን ለማጠናከር ሲቪል መሪዎች ጭምር ወታደራዊ እንዲሆኑ በመሻት ነው እነዚህን አመራሮች ወታደራዊ ስልጠና ሲያሰለጥናቸው የነበረው። ሐማስ ታጋቾችን ለቀው ትጥቅ በመፍታት መሪዎቹ ከተሰደዱ ጦርነቱ ነገ ይቆማል ስትል እስራኤል ገለጸች። ሐማስ በቁጥጥሩ ስር ያሉ ቀሪ እስራኤላውያን ታጋቾችን በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንደሚቆም ጠቅላይ ሚኒስትር ቤንያሚን ኔታናሁ ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት እስራኤል በጋዛ ላይ እያካሄደችው ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ካወጡ በኋላ ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኬር ስታርመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንንና የካናዳው ጠቅላይ ሚኒስትር ማርክ ካርኒ እስራኤል በጋዛ ላይ የምታካሂደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን እቀባ ካላነሳች፣ በምላሹ ጠንከር ያለ እርምጃ እንደሚወስዱ አስጠንቅቀዋል። ይህ ያስቆጣቸው ጠቅላይ ሚኒስትር ኔታንያሁ ለመሪዎቹ በሰጡት ምላሽ ሐማስ ከመደምሰሱ በፊት እስራኤል እያካሄደች ያለውን ህልልናዋን የመከላከል ጦርነት እንድታቆምና የፍልስጤም ሀገር እንዲመሰረት መጠየቅ ሐማስ ለፈጸመው የዘር ማጥፋት ሽልማት መስጠትና ተጨማሪ ጭፍጨፋን መጋበዝ ነው ብለዋል። ጠቅላይ ሚኒስትሩ ጨምረውም ሐማስ የቀሩ ታጋቾችን ከለቀቀ፣ ትጥቁን ከፈታ፣ ጨፍጫፊ መሪዎቹ ወደ ስደት የሚሄዱ ከሆነና ጋዛ ከወታደራዊ እንቅስቃሴ ነፃ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚያ ያነሰ ነገር እስራኤል እንደማትቀበል አሳውቀዋል። እስራኤል ራሷን በመከላከል